ሰላም ወገኖቼ፣ እንደምን አላችሁ? እንኳን ለትንሳኤው አደረሳችሁ። ኢየሱስ ተነሳ፣ ኢየሱስ ተነሳ፣ ኢየሱስ ተነሳ። ኢየሱስ ተነስቷል፣ በክብርም አርጓል። የእግዚአብሔር ልጅ ኢየሱስ እንኳን አደረሳችሁ። እንግዲህ አንዳንዴ ነገሮች እንዲሁ ይመጣሉ። በተለይ ከእስልምና የሚነገር አንድ ቦታ ላይ የሚነገረው በዓለም ላይ ይነገራል። አንድ ሰው በሳውዝ አፍሪካ ወይም ደግሞ በደቡብ አፍሪካ የተናገረውን በዓለም ላይ ይሰማል። አንድ ሰው በኳታር ሁኖ የተናገረው የትም ቦታ ይሰማል። ልታስቆሙትም አችሉም። ምን አንዴ የተነገረ ነገር ደግሞ ደግሞ ደግሞ ነው እነዚህ ፓረት እንደሚባሉት ፓረቶች ደግሞ ደግሞ የሚናገሩ ወፎች ያሉ ይሄ እንደ ሀገር ምናምን እንደዛ ናቸው ሙስሊሞች። ስለዚህ የኢየሱስን ትንሣኤ ለመካድ የተደረገውን እንትን ለማየት እንህ እንስማ እንስማ ወገኖች። መስማት ጥሩ አይደለ እንዴ? ኢየሱስ እርሱም ክርስቶስ የእግዚአብሔር ልጅ የእውነትም ተነስቷል። አሜን። አሜን አሜን። አንድ ቀንና ሁለት ሌሊት በታምር ሶስት ቀንና ሶስት ሌሊት ሆነ። ኢየሱስ እንዳልተሰቀለ ብሉን ደግሞ እንዳልተነሳ ከሚያሳዩ ህጥቦች መካከል ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ያለው ትንቢት ነው ብናስብ አሣ አንበሪ ሆድ ሶስት ቀንና ሶስት ሌሊት እንደነበረ፣ እንዲሁም የሰው ልጅ በምድር ልብ ሶስት ቀንና ሶስት ሌሊት ይኖራል። እሺ። እንግዲህ ኢየሱስ የተሰቀለው እንደ ባይብል አስተምሮት ከሆነ አርብ ምሽት ነው። አርብ ሌሊት ለቅዳሜ አንድ ሌሊት፣ ቅዳሜ ቀን አንድ ቀን፣ ቅዳሜ ሌሊት ለእሁድ አንድ ሌሊት። ስለዚህ በድምር ስንት አገኘን? ሁለት ሌሊት እና አንድ ቀን። ሁለት ሌሊት አንድ ቀን። ኢየሱስ ያለው ግን ሶስት ነው። ሶስት ሌሊት እና ሶስት ቀን ያለው ከየት አምጥታችሁ ነው ሆድ ያቀራችሁ ወይ? የሰነፈው የሰነፍ ሰው ሳቅ ምንድን ነው? መጽሐፍ የሚለው እኮ እንደዛ የሚል ላሳያችሁ። የሰነፍ ሰው ሳቅ ይላል። የሰነፈው የሰነፍ ሰው ሳቅ የሙስሊሞች ሳቅ እንደዚህ ነው። ሁልጊዜ እነሱ እንትን አዎ፣ ይኸው መጽሐፈ መክብብ ምዕራፍ ሰባት አስራ ስድስት አስቀድሞ ነብዩ ሰለሞን ሰለሞን ስለ ሙስሊሞች የተነበየው ነው። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲህ ነው። ይህ ደግሞ ከንቱ ነው። ከድስት በታች ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሰው ቃ ሳቅ እንዲ ነው። እንግዲህ ሙስሊሞች ከ ሲሉ ይህን አስታውሱ፣ ወይም ይህን ጥቅስ ስጧቸው። ይህንን ጥቅስ ስጧቸው እና ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ ደግሞ ይህን ፕሮግራም ይሸላችሁ ቀርብ ያለው ሸር አድርጉ፣ ሸር አድርጉ። አታደርጉም? ሸር የሚያደረግ ካለ ያድርግ። እንስራ ብረን የክርስቶስን ስራ። እሽ አትለፉ፣ ሸር አድርጉ። ስለዚህ ይህንንን በእንግሊዘኛም በአማረኛም ለብዙ ጊዜ መልሸዋለሁ፣ መልስ እሰጥቸበታለሁ። ነገር ግን የወጣው ከነ ዶክተር ዛኪር ናይክ ከነ ዶክተር ሻቢር አሊ ከነ አህመድ ዲዳት ስለሆነ ሌላው ተቀብሎ ያን ነው የሚስቁት። በማታውቀው ነገር ትስቃለ ላሳያችሁ እወዳለሁ። ይኸው ነው። ይሄ ነው እንግዲህ የመሐመድ ዲዳት ስሪ ደይስ ስሪ ናይትስ ብሎ እንትን ያለው እሱ ነው። አመድ ዲዳት አመድ ዲዳት መሐመድ ዲዳት ነው ምለው፣ ደግሞ አህመድ ዲዳት ከመሞቱ እና ከመዋረዱ በፊት ይሄነ እሱ ነው የጀመረው። እሱ ነው የጀመረው ከብዙ አመታት በፊት። አሁን እዛ በኋላ ሙስሊሞች ይሄው ታዩታላችሁ። እንትን እየሰሩ ስሌት አንድ ሁለት ሶስት ምናምን ምናምን ታይም ላይን ስሪ ደስ ስሪ ናይት እንትን ለማለት ስሪ ደስ ው ስሪ ደስ ስሪ ናይት። ዶክተር ዛኪር ናይክ ስሪ ደስ ስሪ ናይት፣ ሌሎችም ስሪ ደስ ስሪ ናይት። እንትን አይልም ኢየሱስ ያለው ወገኖች መጽሐፍ ቅዱስ እጹብ ድንቅ መጽሐፍ ነው። ይህንም ስናገር ነው የኖርኩት፣ በህይወቴ እስካለሁም ከመናገር ወደኋላ አልልም። የእግዚአብሔር ቃል ውድ እጹብ ድንቅ የሆነው የሰራዊት ጌታ የእግዚአብሔር ቃል እጹብ ድንቅ መጽሐፍ ነው። መጽሐፌ እወድሻለሁ፣ እጹብ ድንቅ ነሽና ከሰማይ የመጣሽው ከሰማይ በመንፈስ ቅዱስ የተገለጥሽው፣ ከሰማይ የተላከ የእግዚአብሔር ቃሉን ላከ ፈወሳቸው፣ ከጥፋታቸው አዳናቸው። ቃሉን ላከ ፈወሳቸው፣ ከጥፋታቸው አዳናቸው። ተቀበል። ይሄ ነው የሰማይና የምድር የእግዚአብሔር ቃል ትምህርት ይሄ ነው። ስለዚህ እንወደዋለን የእግዚአብሔርን ቃል ስለዚህ አዎ ኢየሱስ የተሰቀለው አርብ ነው። እነሱ ይቆጥራሉ። ሲቆጥሩት ምን ይሆናል? ሁለት ማታ ይጎለዋል። አንድ ማታ ይጎለዋል። አንድ ማታ ይጎለዋል እና ታዲያ ምንድን ነው? እንዴት ነው የሆነው? ምንድን ነው የጎደለው? በምን አይነት መልኩ እንዴት ነው የምንረዳው? መጽሐፉ ራሱ የሚለው ምንድን ነው? ነዋ ነው በማቴዎስ በማቴዎስ እሱ የጠቀሰውን ነው ይኸው። ማቴዎስ 12 ቁጥር አርባ ላይ ተመልከቱ። ምክንያቱም አሁን ብለው ምንድን ነው ጌታ ስለ ቃሉ ግድ ይለዋል። ሰማይና አንዷ ከቃሌ ከምታልፍ ሰማይና ምድር ቢያልፍ ይቀለኛል አለን። ስለዚህ ለእያንዳንዷ ቃል ልንጠነቀቅ ግድ ነው። ለምናነባው፣ ለምንሰማው፣ ለምንናገረው፣ ለምናመለከተው የእግዚአብሔር ቃል ልንጠነቀቅ ግዴታ ነው። ምክንያቱም ከሰማይና ከምድር አንዷ ትበልጣለች፣ በእግዚአብሔር ዘንድ ትልቃለች። ስለዚህ እናንበው ምንድን ነው የሚለው ዮናስ በአሳ እንባሪ ሆድ ሶስት ቀንና ሶስት ሌሊት እንደነበረ ማን? ዮናስ በምን? በአሳ ነባሪ ወይም በአሳ እንባሪ ሆድ ሶስት ቀንና ሶስት ሌሊት እንደነበረ፣ ሶስት ቀንና ሶስት ሌሊት እንደነበረ እንዲሁ የሰው ልጅ ማን? ኢየሱስ የሰው ልጅ በምድር ልብ ኦሆ በምድር ልብ ማለት እኮ ለምንድነው? በመቃብር ለምን አላለም? ለምን በመቃብር አላለም? በመቃብር እኮ አይልም፣ አይልም። በምድር ልብ፣ በምድር ልብ ምን ማለት ነው? በምድር ልብ ሶስት ቀንና ሶስት ሌሊት ይኖራል። በምድር ልብ ነኮራ ባመፁ ጊዜ? ምድር ልብ ምንድን ነው ፍርድን ነው የሚያሳየው? እነ ኮራ በሙሴ ላይ አምፀው በተለዩ ጊዜ፣ ኮራና ከሱ ጋር የነበሩት በሙሉ ምድር ዋጠቻቸው። ወደ ምን ሄዱ? ወደ ምድር ልብ ገቡ። አፏን ከፍታ ዋጠቻቸው። ወደ ምድር ልብ ገቡ። የምድር ልብ ፍርድን ነው የሚያሳየው። ቀንን እንኳ አደለም ይነግረን በምድር ልብ ይሆናል የሰው ልጅ የፍርድ በነዛ ሰዎች የነበረው በሱ ላይ ጠቅላላ በአካሉ ላይ ይመጣል። ታዲያ እንዴት ነው? ምንድነው በምድር ልብ ማለት? ጠቅላላ ያለፈበትን ሰቆቃ ነው የምናየው፣ መስቀሉን፣ የዘበቱበትን፣ የገረፉትን፣ የተጠየቀውን ሁሉን አሁን መጽሐፍ ቅዱስ አሳያችኋል። ኦኬ፣ መጽሐፍ ቅዱስ ወደዛ እንሄድና እንመልከት። ወደ ላይ ውጣ ደግሞ እንዴት አድርጎ እንደሚሰራ ቀሽም ነው ምን እና ተመልከቱ። ስለዚህ በምድር ልብ ነው፣ ተስማምተናል። በመቃብር አይለም፣ በምድር ልብ ነው። የምድር ልብ ማለት ደግሞ ፍርድን ነው የሚያሳየው። እሺ፣ ተመልከቱ። አሁን ኢየሱስ የማርቆስ ወንጌል ምዕራፍ 14 ከቁጥር 32 ጀምሮ ተመልከቱ። ከቁጥር ምንድን 32 ጌቴ ሰማኒ ወደ ምትባል ስፍራ መጡ። ደቀ መዛሙርቱም ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረና መቼ ነው ይህ? ሐሙስ ማታ። ምንድን ነው እየሆነ ያለው? በምድር ልብ ነው ያለው ኢየሱስ መከራን እየተቀበ እየደነገጠ። ምን አምላክ ምን አስደነገጠው? ምክንያቱም የኃጢአታችን ብዛት፣ የአንችን ኃጢአት፣ የእኔን ኃጢአት ያን ሁሉ ሊሸከም ነው ሊሸከም ነው ያን ሁሉ ያው በብሰገዳውን ዋመን ዝራውን የጌ የላስቢያውን የምኑን የምኑን የምኑን ከዛ ሁሉ ወጦ በእርሱም ያምነውን ሁሉ ሊሸከም ነው። ከሱ ወጡ በደሙ ታጥቦ ነፃ የሚሆነውን ሁሉ ሊሸከም ነው። ያም ደግሞ ሙስሊሞች ራሳቸው ይጠጡታል። አነብላችኋል ያን ምኑን የሚጠጡትን እነሱ የሚጠጡትን መዝሙረ ዳዊት ምዕራፍ ሰባ አምስት ጻፉና ያዙት ተጠቀሙበት። መዝሙረ ዳዊት ምዕራፍ ሰባ አምስት ሌላ ቦታም ታገኙታላችሁ። እግዚአብሔር ፈራጅ ነውና ይህንን ያዋርዳል ይህንንም ያከብራል። ስምንት ጽዋ በእግዚአብሔር እጅ ነውና። ምንድን ጽዋ? ጽዋ ሙስሊሙ ሁሉ የተሸከመው ጽዋ ኃጢአተኛው ሁሉ የተሸከመው ጽዋ አለበት። ጽዋ በእግዚአብሔር እጅ ነውና የተቀላቀለ በሉት የተቀላቀለ የወይን ጠጅ ሞላበት፣ በዚህ ወደዛ አገላበጠው፣ ነገር ግን አተላው አልፈሰሰም፣ የምድር ኃጢአተኞች ሁሉ ይጠጡታል። ይህንን ጽዋ የኃጢአት ጽዋ ያመጻ ጽዋ የእርክሰት ጽዋ የምድር ኃጢአት ሁሉ ይጠጡታል። ስለዚህ ሙስሊም ሆይ ተዘጋጅ። አላህ ያድነኛል ብለህ እንደሆነ አንተ ትጠጣለህ። በአላህ ፊት አንተ ኢየሱስ ያስጠጣል ያስጠጣሻል። ይልቅስ ይልቅስ ወደ እሱ መጠጋት ይሻላል። ስለዚህ ይሄ ጽዋ ነው። ይህን ጽዋ ጽዋ በእግዚአብሔር እጅ ነውና የተቀላቀለ የወይን ጠጅ ሞላበት። በዚህ ወደዛ አገላበጠው፣ ነገር ግን አተላው አልፈሰሰም። ነው አይፈስም። የምድር ኃጢአተኞች ሁሉ ይጠጡታል። ይህ ጽዋ ይህ ጽዋ ስለታየው ኢየሱስ ዋው፣ ሰውነቱ ሁሉ ምን ማለት ጀመረ፣ መጨነቅ ጀመረ። ሐሙስ ማታ በምድር ልብ ነው ያለው። በመከራ ውስጥ ነው ያለው። መቼ? ሐሙስ ማታ። መቼ? ሐሙስ ማታ። ኦኬ ስለዚህ እንቀጥል እንቀጥል። 32 የማርቆስ ወንጌል 14 ከ32 ጀምሮ። ጌተሰማኒ ወደምትባል ስፍራ መጡ ደቀ መዛሙርቱም ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስና ያዕቆብንም ዮሐንስንም ከእርሱ ጋር ወስዶ ሊደነግጥም ሊተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች። ነፍሴ እስከ ሞት ድረስ እጅግ አዘነች። እየተደሰተ ነው ሃ! እየተደሰተ መሰለህ? ኢየሱስ እዚህ ላይ እየተደሰተ ነው? ኖ ኖ ኖ ኖ አርብ፣ ቅዳሜ፣ እሑድ እጣት እጣት ምን ትቆጥራለህ? የእግዚአብሔር ቃል እንደዚህ የምትቀልድበት አይደለም። ከሌ እንዳለችው ከሌ በአረበኛ ነው ይቅርታ ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከሌ እንዳለው ከዛ መጦ ለእኛ ደረሰን እንደሚባለው ሳይሆን የተረት ተረት ቃል ሳይሆን የሕይወት ቃል ነው የኢየሱስ ቃል ስማ፣ የሕይወት ቃል ነው የኢየሱስ ቃል፣ የሕይወት ቃል ነው። ስለዚህ ኢየሱስ ምን እየሆነ ነው? በምድር ልብ ነው በምድር ልብ በምድር ልብ የተሰቃየ ነው። በምድር ልብ ማለት ምንድነው? ፍርድ ውስጥ መሆን ማለት ነው። እዚህ ላይ ትልቅ ፍርድ ነው። ምንድነው ይህ ሁሉ ስቃይ ምንድነው? ቀልድ ነው? ጨዋታ ነው? ምንድነው? ምንድነው? ወገኖች ምን ይመስላችኋል? ያ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድር ወድቆ ይቻልስ ቢሆን ሰዓቲቱ ቢሆን ከእርሱ እንድታልፍ ጸለየና፣ አባት ሆይ ሁሉ ይቻልሃል፣ ይህን ጽዋ ከእኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ ወድ ይሄ ነው ኢየሱስ፣ ይሄ ነው ኢየሱስ። ይህን ጽዋ ያንተን ጽዋ ነው፣ አንተ ተጠጣዋለ፣ አንተ ልትጠጣው ነው። የኔን ግን ጠጣልኝ፣ ኢየሱሴ፣ ጠጣልኝ ኢየሱስ፣ ጠጣለኝ፣ እህቶቼን፣ ወንድሞቼን ጠጣላቸው። ለዛ ለዓለም የሚጠጡት የሚገባቸውን እሱ ቀጣ የእግዚአብሔር ልጅ ይሄ ነው እንቀጥላለን በክፍል ሁለት እንቀጥላለን ስልምና ይወድቃል ኢየሱስ ይከብራል ስልምና ይቀበራል ኢየሱስ ይከብራል ሃይማኖት ይቀበራል የእግዚአብሔር ልጅ ኢየሱስ ይከብራል ምክንያቱም የእግዚአብሔር ልጅ ኢየሱስ የዘላለም ጌታ ነው የዘላለም እንኳን አብሮ አደረሰን አሜን የዘላለም ንጉስ ነው። ሞትን የቀጠቀጠ እሱ ነው። ማንም የሰው ልጅ ወድቋል፣ በየንትኑ የእግዚአብሔር ልጅ ግን አደረገው። ድሮ ማለል የሰይጣን ይክዳል፣ አሁንም ይክዳል። ሁለት ቀን እጣትህን ቁጠርልኝ። ሲያርብ ማታ፣ ቅዳሜ ሆሆሆሆ አውቀሃል፣ አውቀሃል። መጽሐፍ ቅዱስ እንደዛ አይደለም። እሺ የጥበብ መጽሐፍ ነው፣ አይናቸው ለተገለጠ እንጂ ሰይጣን አላህ አይናቸውን ላሳወረው መጽሐፍ ቅዱስ ድንብርብር ብር ነው። አላህ እና መሐመድ አይኖቻቸውን ላሳወሩባቸው መጽሐፍ ቅዱስ ድንብርብር ነው። ለእኛ ግን ቦግ ብሎ ይታየናል። ኢየሱስ ስቃያችን መከራችን ተቀበለ። ሶስት ቀን ሶስት ሌሊት በድል አረገ። በሚቀጥለው ፕሮግራም አሁን እመጣለሁ ዙሬ የረዘመ ነው። ክፍል አንድ፣ ሁለት፣ ሶስት አድርገን እንጨርሳለን። ጌታ ይባርካችሁ።